በመጀመሪያ ሙቢ ወንድሜ እንኳን ደስ አለህ። ያው ትንሽ ቤዚም ስለሆንኩ ምናምን እንኳን ደስ አላልኩም ወንድም፣ ምን ያክል ነገር ስላገኘ በጣም ደስ ብሎኛል። እውነት ለመናገር ቶሎ አምኖ ለመቀበልም ቶሎ ለማንም ምንም ትንሽ የሚከብድ ነገር አለው፣ ግን ደግሞ ያው ልክ አንተን የሚመስል ኮፒም ስለሆነ ማመን ግድ ነው ማለት ነው። በመልክ እንኳን ባትመሳሰሉ ያወዛግብ ነበር፣ ግን አሁን ልክ አንተ የሚመስል ወንድም አግኝተሃል እግዚአብሔር ይመስገን እና ለምን ግን ዋሸሽኝ? እማ ብሎ እንግዲህ ስቶሪ አድርጓል ማለት ነው። እናት ምን ጊዜም ቢሆን ምክንያት ይኖራታል የምታደርገው ነገር እንጂ እናት ተሳስታ አታቅም። የደበቀችው ወይ ደግሞ ያልነገረችው ምክንያት ይኖራል። እንግዲህ ደግሞ ወደፊት የምትነግረህ ነገር ይኖራል። ያን ደግሞ ያው ጊዜ ሰጠህ በደንብ ማዳመጥ አለብህ። አልጫማ መስማት አልፈልግም ምናምን ማለት የሌለውና ጊዜ ሳትሰጥ አሁን ቶሎ ማለት ነው እና ወንድማችን ደግሞ እንኳን እንግዲህ ደና መጣ። ወደ እኛም እንኳን በሰላም ተቀላቀልክ ላለው ሐይሚዬ እንግዲህ እንደምታዩት እኔ ማመን አልችልም ብላለች ማለት ነው። እኔም አለ ሙቢ ደግሞ ብቻ ግን ደስ ብሎኛል ብላለች ሐይሚዬ እንግዲህ ኤፍሬምን ማየታችሁ ታልኮሚ እንትላይ ቶሎ ብላ አስተዋወቀኝ እያ ለ ነበር ና ብቻ ግን እንኳን ደና መጣ ወንድምህ። እንግዲህ ወንድሞች ወንድሞቹ ናቸው ጓደኞች ጓደኞቹ ብቻ ፋሚሊ ሁሉ ፋሚሊን እኛም እንግዲህ ልክ እንደ ውብ ያድርገን ወንድሙን ተቀብለናል ማለት ነው እና እንኳን ደስ አላችሁ በድጋሚ ስምሬት ደግሞ እንግዲህ ቢናገሩት ሆድ ባዶ ይቀራል ብላ ስቶሪ አድርጋለች ማለት ነው አንዳንድ እውነት ነው ለጊዜው ስንናገረው ሆዳችን ውስጥ ያለ ነገር ቅለል ይለናል ግን ደግሞ ያው ነው በተናገሩት ቅልል ብሏቸው መልሶ ሀሳቡ ያው ስለሆነ አንዳንድ ነገሮች በውስጣችን ያዝ አድርገናቸው ዝም ስንል ይሻላሉ የሆነ ያልነፈሰ ነገር ጥሩ ነው እና ተናግራችሁትን መፍትሄ ስታጡ ደግሞ ስሜታችሁን ድጋሚ ይጎዳዋል፣ ማለት ነው። ሀይሚዬ ደግሞ የዋህነቴ ጎድቶኛል ያያያለች ነው እንግዲህ ስቶሪ ያደረገችውን፣ ካያችሁት እኔ ጅል ነኝ ወይ የሚል እንትን አው ጅል ነ። ከዚህ በፊት ብዙ ነገር ነግረንሃል፣ አንተኮ ከኛ ጋ የቆየ እስካሁን የቆየው ከኛ ጋር ስለሆንክ ነው እያሉት ነበረ ጓደኞች። እንደዚ አይነት ስቶሪ ነው ያደረገችው። ያ ማለት ያው ሀይሜ እሷ በጣም የዋናት ግን እስካሁን ድረስ በጣም ሊጎዳት የማይችሉ ወይ ደግሞ ከባባድ ያሉን ሰዎች ስላላገኟት እንጂ የዋህነቷ ሊጎዳት እንደሚችል ነው የተናገረችው ማለት ነው። የዋህነት ጥሩ ነው። የዋ ሆኑ ግን ጥቅ ድረስ ራሳችሁን አሳልፎ የሚሰጥ የዋህነት ደግሞ ልክ አይደለም። ሰላም፣ ሰላም፣ ሰላም! ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ ብዘት ትረፍረፍ ይበልልኝ። ላይክ ሰብስክራብ፣ ሸር እንግዲህ በሶስት ጉዳዮች ነው የመጣሁት። ሙቢ በስምረትና በሀይሚ ማለት ነው። ያው ስምሪና ቤኪ እግዚአብሔር እንግዲህ ፍቅራችሁን አንድ ያደርገው። ሌላ ምንም ማለት አልችልም። ሰሞኑ እየጻፉም እያደረጉም ያሉት ነገር ልክ አይመስለኝም። ብቻ ግን ይሁን ብቻ፣ እግዚአብሔር ዋላችሁ ቤት ጠብቃችሁ ፍቅራችሁንም ቢቀጥልልን በአንድ ሁሌ ብትሰሩ ደስ ይለን ነበር። ግን ደግሞ የሰው ልጅ እንግዲህ የፈለገውንና የሚመቸውን ነገር ነው የሚመርጠው። እኛ ስላልን ይሁን ስላልን ይሁን አይሁን ስላልን የሚሆን ነገር የለው ማለት ነው። ሶስት ምሬድ ራሽን ጠብቄ አንዳንዴ ልክ ነው፣ የማይነገሩ ነገሮች አሉ። ሳይነገሩ ሲቀሩም እዛው ብቻ የተሻለ የሚሆን አንዳንዴ ደግሞ ስንናገራቸው ቅልል የሚለን ነገር አለ ማለት ነው። ይህን ይመስላል ሃይሚዬ ደግሞ እንግዲህ ያው ሙቢንም እንኳን ደስ አለ እኔ ማመን አልችልም ብለዋለች። እንዲሁም ደግሞ ስለ ራሷ ስለ የዋህነቷ እየጎዳት እንደሆነም ተናግራለች ማለት ነው። ስቶሪ እንዳችሁ ማየት ትችላላችሁ። ብዙ ሰዎች ምን ይባላል ምስላችሁ መልካምነት ጥሩ ነው። መልካምነት ለራስ ነው። የዋህነት ለራስ ነው ምናምን ይባላል። አዎ ለራስ ነው፣ ግን ለጊዜው በጣም ነው የሚጎዳችሁ። ያው እንግዲህ ሁላችን ወደማይቀረው አለም ስንሄድ ነው የሚጠቅመን። አይ ነው ከዚህ ምድርም እያለን አንዳንድ ነገሮች ፈጣሪ የሚፈቅድልንም የዋ ስንሆን ነው ግን ልላቸው የፈለግኩት ምንድን ነው፣ የዋ ስለሆነ ብቻ ምንም ነገር አጋጥመንም እያልን መጥፎ ነገሮች ያጋጥሙናል። በብዙ በጓደኞቻችን በዙሪያችን ባሉ ሰዎች የምናየው ነገር ስለሆነ ስለዚህ ሃይሚዬ፣ የዋህነትሽ ከዚህ በላይ እንዳይጎዳሽ እራስሽን መጠበቅ አለብሽ። የዋህነትሽን የሆነ የዋህነት ቦታ አለው። ቤተሰብ፣ አንዳንዴ ቁፍጠን ማለት ያለባችሁ ተንኮለኛም ባትሆኑ ግን የዋህነታችሁን ገታ የምታደርጉበት ቦታ ደግሞ አለና ያን ነገር ማድረግ ቻዬ ነው የኔ ቆንጆ፣ ይህንን ልልሽ የምችለው በተረፈ ብዙ እህቶቿ ሰብስክራይብ ያላደርጋችሁ ካላችሁ ሰብስክራይብ አድርጉ። አንዳንዴ እኛ ለእኛ ሴት ለሴት አይዞሽ አይዞህ ካልተባባልም ማን ነው አይዞህ ሊለን የሚችለው? ስለዚህ ቪዲዮዋንም እዩላት ሰብስክራይብ አድርጉ። እንዲሁም ደግሞ ማይሆን ቃል የምትጠቀሙ መዋካችሁ ከዚህ ነገራችሁ ተቆጠቡ። ላለው ብቻ አሁን አሁን ይህች ምድር ቻለሙላ እያስጠላችን ይትሰለቻለች። አንዳንዴ ግን ጌታም ስማ ምን አንዳንድ ነገሮች ስታየው ምናምን ድብር ነው የሚለው፣ ስልችት ይላልና፣ እዚህ ነገር ተቆጠቡ። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባላችሁበት ሰላም ሆኖልኝ በሌላ እሑድ እስክንገናኝ መልካም ቀን ይላችሁ ባይ።